ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምረዋል። ሰብለ ጽጌ ነኝ። አማራ ልማት ማህበር አልማን መደገፍ ሕብረተሰብን መደገፍ በመሆኑ ለማህበሩ መጠናከር ሁሉም ርብርብ እንዲያደርግ ጥሪ ቀረበ። የአማራ ልማት ማህበር 15ኛ መደበኛ ጠቅላላ ጉባኤውን አካሂዷል። መሰረት መቅጫ ተጨማሪ አላት። በጉባኤው አባላት የማፍራት ሀብት የማሰባሰብና ስለ ማህበሩ ተግባራት ግንዛቤ የመፍጠር ስራዎች እየተሰሩ መሆኑን ከአዲስ አበባ አልማ ጽፈት ቤትና ከአቃቂ ቃሊቲ ክፍለ ከተማ ወረዳ አራት የበጎ ፈቃድ ሰብሳቢ የሆኑት ዶክተር ብርሃኑ በላይና አቶ አደሚመር ነግረውናል። አባላትን በተለያየ መንገድ እናፈራለን። ለምሳሌ መንግስት ሰራተኛ የሆኑት በሚሰሩበት መስሪያ ቤት፣ የመንግስታዊ ያልሆኑ ተቋማት በሚሰሩበት መስሪያ ቤት በመሄድ የራሱን የቻለ መዋቅር አለው ከእያንዳንዱ የአደረጃጀት ከላይ እስከታች በቀጥታ ለማህበረሰቡ መድረስ እስከሚችልበት ራሱን የቻለ የተዘጋጀ መዋቅር አለ። በመዋቅሩ መሰረት ስራ እየሰራ ነው ያለው። ትንሽ ጊዜ ተቀዛቅዘን ነበር። አሁን እንደ አዲስ የሀብት ማሰባሰቡንም የአባላት ማፍራቱንም እቅድ ከማስተባበሪያ ጽ/ቤት ወስደን በመስራት ላይ እንገኛለን። በቀጣይም ሀብት በማሰባሰብና ሌሎች አማራ ልማት ማህበር ተግባራትን በማስቀጠል በተለይ በትምህርት በጤናና በስራ እድል ፈጠራ ስራዎችን ለማስቀጠል እንሰራለን ብለዋል። ሁሉም አካል ባለው አቅም ያልተማረው እንዲማር፣ የታመመው እንዲታከም፣ መሰረተ ልማት የሌላቸው እንዲያገኙ በዚህ ዙሪያ መስራት እንዳለበት ግንዛቤ በዚሁ ተወስዶ ተረባርበን ያው እችን ሀገር ከሆነ ምዕራፍ ወደ ሆነ ምዕራፍ የምናሸጋግርበት አቅጣጫዎችን ወስደን ይኖራል የሚል እምነት አለኝ። በዛ ምልክ እንሰራለን። ቀጣይ ብዙ ልማቶችን እና ብዙ ችግሮችን የምንፈታበት የተለያየ ማህበረሰብ የሚጠቅም ስራዎች ሰርተን ድርጅታችንን ማስተዋወቅ እንፈልጋለን። የአማራ ልማት ማህበር አልማ አዲስ አበባ ጽፈት ቤት ዳይሬክተር አቶ አደባባይ ሙሉ ጌታ አዲስ አበባ ላይ ያሉ 54 ሺህ አባላትና ረጂ ተቋማትን በማስተባበር የገቢ ማሰባሰብ ስራዎች እየተሰሩ መሆኑን ገልጸዋል። አባል ማፍራት፣ ሀብት ማሰባሰብ፣ እዛ ላይ ተመስርቶ ደግሞ ፕሮጀክቶች መፈጸም ዋና ተግባራችን ነው። ከዚህ አንጻር አዲስ አበባ ላይ ሃምሳ አራት ሺህ አካባቢ የሚጠጋ አባል አለ። በማደራጀት ሀብት የመሰብሰብ ስራ ይሰራል። በዚህ ሀብት ወደ በ2017 አካባቢ የሚደርሱ የቅድመ መደበኛ ወይም ቅድመ አንደኛ የምንላቸውን ተቋማት የመገንባት ስራ ይሰራል። ሁለተኛው እንዲሁ ከአባላት በሚሰበሰብ ሀብት የጤና ተቋማት በተለይ የሜዲካል ኢኩፕመንት እና ኮምፒውተሮች የመሳሰሉ አቅርቦቶችን ለማቅረብ እንቅስቃሴ እያደረገን የሚገኝ ማለት ነው። ሁለተኛው ነገር ከፓርትነርስ ነው። በዚህ ዓመት በተቻለ መጠን ወደ 22 ሚሊዮን ዶላር የሚጠጋ ሀብት ከዶነርስ ወይም ፓርትነርስ እንሰበስባለን በሚል እንቅስቃሴ እያደረግን ነው። በእስካሁኑ እንቅስቃሴያችን ጥሩ የሚባል ውጤት እያስመዘገብን ነው። በተለይም በጤና፣ በትምህርት፣ በስራ እድል ፈጠራና በአደጋ ጊዜ ምላሽ አልማ እየሰራቸው ያሉ ስራዎች ተጠናክረው ይቀጥላሉ ብለዋል። አሁን ላይ ባለው ሁኔታ በብዙ የጤና ብዙ የትምህርት ተቋማት እክል ላይ እንዳሉ ይታወቃል። ስለዚህ እነዚህን ተቋማት ተመልሰው አገልግሎት እንዲሰጡ ከደረሰባቸው ጉዳት እንዲያገግሙ የሚያስችል ስራ መስራት ያስፈልጋል። በትምህርት በኩል በተለይ የቅድመ አንደኛ ላይ ትኩረት አድርገን እንቅስቃሴና ድርግ በሚል ነው እንቅስቃሴ እየተደረገ ያለ። ሁለተኛው ነገር በጤናው ዘርፍ እንዲሁ የጤና ጣቢያዎችን እና የጤና ኬላዎችን የመገንባት ስራ መሰራት መቻል አለበት። በስራ እድል ፈጠራ ሰፋ ያለ ስራ መስራት ያስፈልጋል። በአራተኛ ደረጃ የኢመርጀንሲ ሪስፖንስ ነው፣ የአደጋ ጊዜ ምላሽ ማለት ነው። ቡግን አካባቢ የገጠመውን ችግር እናውቃለን። እሱን ሰፖርት ለማድረግ ሰርተናል። በሌሎች አካባቢዎች እንዲሁ ተጠናክሮ የሚቀጥል ይሆናል። ማለት የተጀመሩና የሚጀመሩ የተለያዩ የልማት ፕሮጀክቶች የህብረተሰቡን ተሳትፎና ድጋፍ የሚሹ በመሆናቸው ሁሉም ድጋፉን እንዲቀጥል ጥሪ አቅርበዋል። የተራቆቱ አካባቢዎችን ወደ ነበሩበት ለመመለስ መንግስት የወሰዳቸው እርምጃዎች ውጤት እያስገኙ ነው ሲል የአማራ ክልል የአካባቢና ደን ጥበቃ ባለስልጣን አስታወቀ። ህዝቡ ደን ማልማትና የመጠበቅ ግንዛቤውን በማስፋት ይበልጥ ተጠቃሚነቱን ማጎልበት ይገባልም ተብሏል። ደጀኔ በቀለ ዝርዝር አለው። የተፈጥሮ ሀብት አጠቃቀም እና አስተዳደርን በተመለከተ ሁለት የተለያዩ አመለካከቶች ሲሰጡ ይስተዋላል። የመጀመሪያው ሀሳብ ኢትዮጵያውያን በሃይማኖትና ተፈጥሯዊ ስሬታቸው እጽዋትን የመጠበቅ የዳበረ እሴት አላቸው የሚለው ነው። በደብረ ብርሃን ዩኒቨርሲቲ የግብርናና ና ተፈጥሮ ሀብት ትምህርት ክፍል መምህርና ተመራማሪው ቀሲስ ዶክተር አብዩ ጥላሁን በዚህ ሀሳብ ይስማማሉ። እጽዋትን መጠበቅ፣ ስነ ምህዳርን መጠበቅ ተፈጥሯዊ ባህሪው ነው ማለት ይቻላል እና ተፈጥሯዊ ባህሪው ስለሆነ ይጠብቃል እስካሁንም ድረስ ተጠብቆ እንዲቆይ ያደረገው ሰው ጫካው የኔ ነው፣ ጫካው ንብረቴ ነው፣ ሀብቴ ነው ብሎ ማመን የሚችል የማይከብደው ማህበረሰብ መሆኑ በተለይም በመንግስት ለውጥ ጊዜ ጫካው አደጋ ውስጥ ሊሆንባቸው በሚችላቸው ጊዜዎች እንኳ ምንም ነገር ሳይሆን እንዲቆይ ተጠብቆ እንዲቆየ ያደረገው የማህበረሰቡ ድጋፍ ነውና ማህበረሰቡ ይህን ያህል ችግር ያለበት አይደለም። ሁለተኛው ሀሳብ ደግሞ ከዚህ የሚቃረን ሆኖ እናገኘዋለን። ኢትዮጵያውያን ደንን ለጊዜያዊ ጥቅም እንጂ ከዘላቂ ጉዳት አንጻር የመመልከት ልምድ እምብዛም ካበት አለመሆኑ በስፋት ይነገራል። በኢትዮጵያ ደን ልማት የሬድ ፕላስ ፕሮግራም አስተባባሪው ዶክተር የተብቱ ሞገስ ሰዎች ለግጦሽና ለእርሻ የሚሆን መሬት፣ ለግንባታና ለማገዶ የሚሆን እንጨት ይፈልግ ካልሆነ በስተቀር ለሰው ልጅ ሕልውና ወሳኝ መሆኑን ተገንዝቦ ደን የመጠበቅ ልምዱ የዳበረ አይደለም ባይ ናቸው። ኢትዮጵያ ወደ መቶ ሶስት ሚሊዮን ሄክታር አለ። ከዛ ውስጥ ወደ 26 ሚሊዮን ነው ደን። አብዛኛው ደግሞ የምታውቀው የመተማ አካባቢና የዚ የሶማሊያ አካባቢ ሎውላንድ የቆላ ደን እንጂ የደጋ ደኑ በጣም በጣም ትልቅ በብዛት ህይወት በውሃ በምን በአየር ንብረት መጠበቅ የሚታወቀው እና የውሃና አፈር ጥበቃ ላይ ያለው ሚና በሙሉ ተገልጧል። የኢትዮጵያ ህዝብ ደገኛ ደጋ ላይ ነው የሚኖረው አብዛኛው ከፓስቶራሉ በቀር ታች ከቀረው በቀር ላይ ላይ ነው። ተሳች ላይ ያለችው መሬት ከበግማሽ በት ሄክታር በታች ላይ ያዘው እያሰፋ ወደ ደን ነው የሚሄደው። ቀነሰ አሁንም ፕሬዠር አለ። የአማራ ክልል አካባቢና ደን ጥበቃ ባለስልጣን ምክትል ኃላፊው ተሾመ አግማስ ሁለተኛውን ሀሳብ ይደግፋሉ። በጥንት ኢትዮጵያውያን የለማ ደን በሂደት ወድሟል የሚሉት አቶ ተሾመ መንግስት እየወሰዳቸው ያሉ እርምጃዎችም ውጤት ማስገኘታቸውን ገልጸዋል። ምርትና ምርታማነት እንቅስቃሴ ከጊዜ ወደ ጊዜ እየቀነሰ እሱ ብቻ ሳይሆን በርካታ የሆነ የብዝሀ የብዝሀ ህይወት ሀብት መመናመን ችግር እየገጠመ ላለፉት በርካታ ዓመታት ስንሰቃይ የቆየንበት ሁኔታ አለ ማለት ነው። ከቅርብ ጊዜ ወዲህ ደግሞ እንደ ሀገር፣ የተለየ ትኩረት ተሰጥቶት በተለይም ደግሞ የተራቆቱ አካባቢዎችን መልሰው እንዲያገግሙ ለማድረግ ሰፊ የሆነ የተፈጥሮ ሀብት ዘመቻ እየተካሄደ የቆየበት ሁኔታ አለ። ያለውን ደን መጠበቅ እንደገና ሌላ አዲስ ደን ደግሞ ማልማት እየተሰራ ይገኛል ማለት ነው። ዶክተር የተብቱ እንደሚሉትም አሁን ላይ የደን መመናመን ችግር በአንጻሩ መቀነስ ታይቶበታል። ወደ ደቡብ ምዕራብ ስንሄድ እንግዲህ ያሉን ደኖች የደጋ ደኖች ምላቸው አምስት ሚሊዮን ስድስት ሚሊዮን ሄክታር የሚገመተው አብዛኛው እዚሁ ወደ ከፋ፣ ሸካ፣ ቤንች፣ ኦሮሚያ ውስጥ ባሌን ጨምሮ እዛ አካባቢ ነው ያሉት። አይ ቲንክ የመቆረጥ ሲድ እንትናቸው በጣም ቀንሷል፣ ካለፉት የተወሰነ ዓመታት ወዲህ በጣም ቀንሷል። እንደ ሀገር ወደ 27 ሺህ ሄክታር ብቻ ነው በአመት አሁን እየተጨፈጨፈ ያለው። ድሮ ወደ 100 ሚሊዮን 92 ግዛት የሚጨፈጨፈ የነበረው ከአስራ ዓመት በፊት እና ቀንሷል። እሱ ራሱ የግንዛቤ ውጤት ያለው ንቅናቄ ውጤትም ይመስለኛል እንደ ማህበረሰብ ሪሊ ተቋማት በጣም ተንቀሳቅሰዋል። መንግስትም ማህበረሰቡን ለማስረዳት ማህበረሰቡ ማይቲንክ የመቀበል እንትኑ ማይቲንክ የተሻለ ደረጃ ላይ ደርሷል። ወትሮም ህዝቡ ደን የማልማትና የመጠበቅ ልምድ አለው የሚሉት ቀሲስ ዶክተር አብዩ ግንዛቤ በመፍጠር ይበልጥ ተጠቃሚነትን ማረጋገጥ እንደሚገባም አስገንዝበዋል። ማህበረሰቡን የግንዛቤ አድማስ ማስፋት ቀጣይነት ያለው እንዲሆን ለትውልድ መትረፍ የሚችል እንዲሆን ምናልባትም ከሱ ጋር ተያይዞ ሊመጡ የሚችሉ ቱሪስቶች ሊመጡ የሚችሉ እንግዶች መጠቀም የሚችሉባቸው ማገልገል የሚችሉባቸውን መንገዶች መዘርጋት እንዲቻል ከህብረተሰቡ ጋር ሰፊ የሆነ ስራ የግንዛቤ ስራ ይጠብቃል ብዬ አስባለሁኝ። ደንን ማልማትና መንከባከብ የህልውና ጉዳይ በመሆኑ ሁሉም አካል ትኩረት ሊሰጠው እንደሚገባም መልእክት ተላልፏል። ከ42 ቢሊዮን ብር በላይ ካፒታል ያስመዘገቡ 225 ፋብሪካዎችን ወደ ስራ ለማስገባት እየተሰራ መሆኑን የቦልጋ ከተማ አስተዳደር አስታወቀ። አገልግሎት አሰጣጡ ምቹ መሆኑ አልሚ ባለሀብቶችን ወደ ስራ ለማስገባት ተመራጭ ያደርገዋልም ተብሏል። ለአለም ሌኩን ዝርዝሩን ይዘዋል። በአማራ ክልል ሰሜን ሸዋ ዞን ከፍተኛ የኢንቨስትመንት ፍሰት ካለባቸው አካባቢዎች መካከል የቡልጋ ከተማ አስተዳደር ተጠቃሹ ነው። በከተማ አስተዳደሩ በተለያየ ደረጃ ላይ የሚገኙ 225 ፕሮጀክቶች ይገኛሉ። በቅርቡ ከፍተኛ መነቃቃት ያሳየው አካባቢው አሁንም ባለሀብቶች በከተማ አስተዳደሩ እንዲያለሙ የሚያስችል አቅም ያለው ነው ብለዋል የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽህፈት ቤት ኃላፊው አቶ ሸዋይ ማሞ። በቡልጋ ከተማ አስተዳደር ከ225 በላይ በማኑፋክቸሪንግ በሆቴል ቱሪዝም በክሬቸር በማዕድን ዙሪያ ያሉ ፋክተሪዎች እንደ አጠቃላይ ከ225 በላይ ፋክተሪዎች ይገኛሉ። ከዚህ ውስጥ በአሁኑ ሰዓት ከ41 በላይ የሚሆኑት ፋብሪካዎች በምርት ላይ ያሉ ፋብሪካዎች ናቸው። እናም ያሉት ፋብሪካዎች እንደ አጠቃላይ ከ42 ቢሊዮን በላይ ካፒታል ያስመዘገቡና ወደፊትም ደግሞ በፕሮጀክታቸው ላይ ከ67ሺህ በላይ ለሚሆኑ የሀገራችን ስራ አጥ የሆኑ ዜጎች የስራ እድል የሚፈጥሩ ፋክተሪዎች ይገኛሉ። እኛ ጋር ያለውን ሀብት በአግባቡ ለማስተዳደር ና ለአሰራር ምቹ ደህንነቱም የተጠበቀ ምርት ለማምረት በኩታ ገጠም ወይንም ደግሞ ፋብሪካዎችን በየባህሪያቸው መለየት አስፈላጊ ነው። ከተማ አስተዳደሩ ከዚህ አንጻር እየሄደበት ያለው መንገድ ምን ይመስላል ስንልም ጠይቀናል። አብዛኞቹ ፋብሪካዎች በክላስተር የተደራጁ ናቸው። መሬቶችን የተዘጋጁ መሬቶችም እኛ ጋም በእንጨትና ብረታ ብረት በኬሚካል ና ኮንስትራክሽን፣ በአግሮ ፕሮሰሲንግ፣ በሆቴል በየዘርፉ ማለት ነው። ተደራጅተው የተቀመጠ መሬት ነው ያለንም። የምንሰጠው በክላስተር በተደራጀ መልኩ ነው። ምንም አይነት ችግር ሳይከሰትባቸው የኤንቫይሮንመንታል ኢምፓክት ችግር ሳይኖርባቸው የሚስተናገዱ ድርጅቶች ነጥቦች ናቸው ያሉት እኛ ጋር። በከተማ አስተዳደሩ ፈጣን የኢንቨስትመንት እድገት እንዲኖር በአካባቢው ያለው ምቹ ሁኔታና የማህበረሰቡ የልማት ፍላጎት ዋነኛው ስለመሆኑም ተገልጿል። ያለ ምንም አይነት ቢሮክራሲ የመጡ ባለጉዳዮቻችንን እናስተናግዳለን በፍጥነት በቶሎ ፕሮጀክታቸው ተወስኖ ወደ መሬት ወደ አግኝተው ወደ ስራ የሚገቡበት ነው ያለውና እዚህ ብዙም አይነት ችግር የለብንም እኛ ጋር። በከተማ አስተዳደሩ በአራቱም የልማት ዘርፎች ማልማት የሚያስችል ሀብት በመኖሩ ባለ ሀብቶች በአካባቢው የሚያለሙ ከሆነ ተቀብሎ ለማስተናገድ ዝግጁ ስለመሆኑ ከተማ አስተዳደሩ አስታውቋል። በሀገሪቱ ገጠራማ አካባቢዎች የሚኖሩ የህብረተሰብ ክፍሎችን ህይወት ለመለወጥ እየሰራ መሆኑን የኤፍኤች ኢትዮጵያ ተወካይ አስታወቁ። ኤፍኤች ኢትዮጵያ ለአርሶ አደሮች የቴክኖሎጂ የተሻሻሉ የሰብልና የእንስሳት ዝርያዎችን እንዲሁም ሌሎች የግብርና ግብአቶችን እያቀረበ ስለመሆኑም ገልጸዋል። ብርሃን ወርቅነህ ተጨማሪ አለው። ኢትዮጵያ በህዝብ ብዛት በአፍሪካ አህጉር ሁለተኛውን ደረጃ ይዛለች። መሰረቱን አሜሪካን ሀገር ያደረገው ኤፍ ኤች ኢትዮጵያ የተሰኘው ግብረሰናይ ድርጅት ከ1984 ዓ ም ጀምሮ በኢትዮጵያ የምግብ ፎይታ መልሶ ማቋቋምና ዘላቂ የምግብ ዋስትናን ለማረጋገጥ እየሰራ ይገኛል። ድርጅቱ በኢትዮጵያ የዜጎችን የኑሮ ደረጃ ለማሻሻል የተለያዩ የልማት ዘርፎች ላይ ትኩረት አድርጎ እየሰራ መሆኑን ከአማራ ሚዲያ ኮርፖሬሽን እንግሊዝኛ ዝግጅት ክፍል ጋር ቆይታ ያደረጉት የኤፍ ኤች ኢትዮጵያ ተወካይ ዶክተር ሞሶስ ደንቦ ይናገራሉ። ያ ያ ያ ያ ያ ኤፍኤች ኢትዮጵያ በሁሉም የኢትዮጵያ ክልሎች እየሰራ ይገኛል። በመላው ኢትዮጵያ እየሰራን ነው ቢባል የሚሻል ይመስለኛል። ነገር ግን አሁን ላይ ኤፍኤች ኢትዮጵያ በእውነቱ በስድስት ክልሎች ውስጥ እየሰራ ነው። በትግራይ፣ በአማራ፣ በሲዳማ፣ በቤንሻንጉል ጉምዝ፣ በመሀል ኢትዮጵያና በኦሮሚያ ክልሎች እየሰራን ነው እነዚህ በዋናነት የምንሰራባቸው ክልሎች ናቸው። ዶክተር ሞሶስ ዶምቦ ኤፍ ኤች ኢትዮጵያ ከኢትዮጵያ መንግሥት ጋር በቅንጅት እየሠራ መሆኑን ገልጸው ድርጅቱ በተለይም በሀገሪቱ ገጠራማ አካባቢዎች የሚኖሩ የህብረተሰብ ክፍሎችን ሕይወት ለመለወጥ አልሞ እየሠራ ነው ይላሉ። ኤፍ ኤች ኢትዮጵያ በማኅበረሰቦች ውስጥ በቤተሰብ ደረጃ ራስን መቻልን ለማረጋገጥ እየተሳተፈና

ትኩረታችን በቤተሰብ ደረጃ ራስን መቻልን ለማረጋገጥ፣ ምክንያቱም ቤተሰቡ ለራሱ በቂ ምግብ ካመረተ የሚፈልጓቸውን ነገሮች በቀላሉ ማግኘት እንዲችሉ ያደርጋል። ገቢ ለማግኘት የሚያስችላቸውን ተጨማሪ ምርት መሸጥ ይችላሉ። ኤፍ ኤች ኢትዮጵያ ለአርሶ አደሮች የቴክኖሎጂ የተሻሻሉ የሰብልና የእንስሳት ዝርያዎችን እንዲሁም ሌሎች የግብርና ግብዓቶችን እያቀረበ መሆኑንም ዶክተር ሞሶስ ዶንቦ ገልጸዋል። ቴክኖሎጂዎችን ማቅረብ ለሕብረተሰቡ የተሻሻለ የሰብል ዘርና የተሻሻለ የእንስሳት ዝርያን እያቀረብን ነው። ጥሩ ወተት መስጠት የሚችሉ የእንስሳት ዝርያዎችና የሚሸጡ ዝርያዎችን በመሸጥ የጤናና የትምህርት ፍላጎታቸውን በማሟላት ራሳቸውን መቻል አለባቸው። በቤተሰብ ደረጃ ምርታማነትን ለማሻሻል በአነስተኛ መስኖ እቅዶች ውስጥ በጣም እንሳተፋለን። ይህም በጣም አስፈላጊ ነው። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ዘገባዎችን ወደ እናንተ እናደርሳለን። ረህመት አደም ታቀርበዋለች። በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት መሆኑን ኢንዱስትሪ ሚኒስቴር አስታወቀ። የእንስሳት ሀብት አጠቃቀም ከልማዳዊ አሰራር ባለመላቀቁ በተለይም የቆዳና ቆዳ ውጤቶች አምራች ኢንዱስትሪው ጥራት ያለው ጥሬ ዕቃ እንዳያገኝ አድርገዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሎልታ የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ አለማድረጉንም አንስተዋል። ይህም የእንስሳት ቆዳ ጥራት እንዲጓደልና ለሚፈለገው ጥቅም እንዳይውል ማድረጉን አመላክተዋል። ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች። በስትራቴጂው በቆዳ ጥራት ላይ እያጋጠሙ ያሉ ችግሮች በጥናት መለየታቸውንና ለዚህ የሚሆን መፍትሄ መቀመጡንም አንስተዋል። ዘገባው የኢዚያ ነው። ኢትዮጵያና ፋኦ በግብርናና ምግብ ስርዓት ላይ ትብብራቸውን ለማጠናከር ተስማሙ። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ከዓለም ምግብ ድርጅት የምግብና ግብርና ዳይሬክተር ዶክተር ዴቪድ ላቦርድ ጋር ተወያይተዋል። የኢትዮጵያን ብሔራዊ የምግብ ስትራቴጂ ከዓለም ምግብ ድርጅት ዓለም አቀፍ አሰራር ጋር በማቀናጀት በትብብር ለመስራት ተስማምተዋል። ሚኒስትር ዴኤታዋ ኢትዮጵያ በዓለም ምግብ ድርጅት ዓለም አቀፍ እቅድ ውስጥ መካተቷ አስፈላጊ መሆኑን አንስተዋል። ዶክተር ዴቪድ ላቦርድ በበኩላቸው የዓለም ምግብ ድርጅት ኢትዮጵያን በሁሉም ዘርፍ ለመደገፍ ቁርጠኛ መሆኑን ገልጸዋል። ዘገባው የግብርና ሚኒስቴር ነው። የሞጆ ወደብ የሎጂስቲክስ ማዕከል የማስፋፊያ ግንባታ በጥቂት ወራት ውስጥ እንደሚጠናቀቅ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በ2001 ዓ ም በ15 ሄክታር መሬት ላይ አገልግሎት መስጠት የጀመረ ሲሆን አሁን በግንባታ ላይ ያለውን የማስፋፊያ ግንባታ ጨምሮ 133 ሄክታር ስፋት እንዳለው ሚኒስቴሩ አስታውቋል። የማስፋፊያው ግንባታ ሂደት ከጥቂት ወራት በኋላ ሲጠናቀቅ የሎጂስቲክስ ዘርፍ የአገልግሎት አሰጣጥ አቅምን በከፍተኛ ደረጃ ከማሳደጉን ባሻገር ቅልጥፍናንም እንደሚጨምር ገልጿል። ዘመናዊ የሎጂስቲክስ ማዕከሉ ከባቡር መስመር ጋር እንዲገናኝ ተደርጎ በመገንባት ላይ እንደሚገኝና የቀዝቃዛ ሎጂስቲክስ መጋዘን ጨምሮ ልዩ ልዩ አገልግሎት መስጫ መሰረተ ልማቶችን በውስጡ እንደያዘ በመረጃው ተመላክቷል። ዘገባው የኢዚያ ነው። በመጨረሻም የሁነት ጥቆማን እናጋራችሁ። የጤና ሚኒስቴር ከቅዱስ ፓውሎስ ሆስፒታል ሚሊኒየም የህክምና ኮሌጅና ከሚመለከታቸው ባለድርሻ አካላት ጋር በመተባበር ከወሊድ በኋላ የሚያጋጥም የደም መፍሰስን መከላከል የጥቅል ሕክምና ተገባበር ጥናት ሲያካሂድ ቆይቷል። የጥናቱን ውጤት የማስተዋወቂያ መርሃ ግብር የጤና ሚኒስቴር ሚኒስትሮች፣ የሆስፒታል ኃላፊዎች፣ የሚመለከታቸው ባለድርሻ አካላት፣ የጤና ሙያ ማህበራት እንዲሁም በርካታ ተሳታፊዎች በተገኙበት ሚያዝያ 8 ቀን 2017 ዓ ም ከጠዋቱ 2 ሰዓት ከ30 ላይ በኢሊሌ ሆቴል ያካሂዳል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።